ምን ልጅ፣ ማን ያስደነገጠሽ? እቺ ልጅ እንደዚህ እያሻታ ቅምጫት ብላችሁ ብላችሁ ደግሞ እናንተ ገጠማችሁ። ዴቭ ልቡ ሳይቀየር አይቀር። የአዲያስ ኮብላዮች በተዋል። የት እዚህ? ግን አደይ እስከ መቼ ነው እዚህ ቤቱ ሰራተኛ ሆና ቆየ? አናት አባትሽ እንምጣኝ ብትጣሉ፣ ሴቶች ልጆች የምትወሰኑት ውሳኔ ይህ ልጅ ነው። በደንብ ባሰብበት። ከአንቺ በጣም ትልልቅ የሆኑ ሰዎችን በደንብ ቁጭ ብለሽ አማክሪ። አሻባ ደግሞ ማምጠጠሽ፣ አስተዋውቂኝ እኔም ለመረጣችሁ። እሺ ጌና አባባ፣ ምን ልጅ እንደዚህ ነጻነት ካለ ታዲያ ለምንድ ነው የኪንጎና የቅምጥልን ፍቅር የሚከለክሏቸው? የእሷና እንጂ አንድ አይደለም። አባ ማናቸው? የቅምጥል አባት። ኦኬ፣ መጣሉሽ። ወዴት ልትሄድ ነው? ገና ሆኗል። እንደ የገባኸው አዴን፣ የግድ ማውራት አለብኝ። እመጣለሁ። የቅምጥል አባት ልጃቸው ከጠፋችባቸው ሰንበት በት ብለዋል። ዛሬ ላይ ግን ቁርጣቸውን ሲያውቁ ለፍለጋ ወጥተዋል። ሆኖም ከአደይ ጋር ተገናኝተው ልጅን ቅምጥልን አላየሽም በማለት የሚጠይቋታል። አደይም ትመጣለች፣ የሆነ ቦታ ቅርብ ቦታ ይሄዳለች በማለት ገጠር እንደዘመተች ማለትም ጎረምሳ ተከትላ እንደ ኮበለለች በግልጽ ባትነግራቸውም ነገር ግን ልጃቸውን በቀላሉ ሊያገኟት እንደሚችሉም ገልጻላቸው ወደ ነለምለም ቤት እንዲያርፉም አድርጋቸዋለች። ከዛም መግባባት ላይ ደርሰው ስላላቸው ከዴቭ ጋር የፍቅር ሁኔታም እንድታጫወታቸው ሆኗል። ቤተሰብ ዘመድ አዝማድ በሀሳባቸው እንዲስማሙና እነሱ ፈቃደኛ ሲሆኑ ብቻ ወደ ትዳር መግባት እንዳለባት መክረዋታል። በሌላ በኩል ዴቭ ከቤተሰቦቹ የሚነሱበትን ጥያቄ እያስበም አሁን መምሰልሰሉን ተያይዞታል። በተለይ ደግሞ ከእነት አለም ቤት አሁን አደይ መጥፋቷ ማለትም የሰራተኝነት ቦታው በሮማን መተካቱ ከእንግዲህ በኋላ አደይ እዝ ቤት አትመጣም ማለት ነው ይላል። ነት አለምም ቀጠሉ አደይ የቤታቸው ጥሩ ሰራተኛ ብትሆንም፣ አሁን ላይ ግን በቃኝ በማለት ኑሯን ከለምለምጋም እንዳደረገች ነገረችው። ዴቭም አላስችል ሲለው በቃ መሄድ ይኖርብኛል በማለት ጉዞ ጀምራል። የባቡሬ እናትም ምንም እንኳን ባቡሬ ልጅ ብላ ባትቀበለውም ከሌሊ ጋር ግን ጥሩ መቀራረብ አላቸው። ሆኖም ከዚህ በፊት ከባቡሬ ጋር ለማቀራረብ ብላ ቤት ድረስ በመውሰድ አሳይታቸው ነበረ። አሁን ላይ ግን ጨለማ ሳይፈሩ እዛ ቤትም ተከስተዋል። ነገር ግን ከቤት ያገኙት የቅምጥልን አባት ነበረ። የቅምጥል አባት ቅምጥልን ፍለጋ ስልክ ሙከራ ላይ ናቸው። እንዴት ሰው በዚህ ሰዓት ይኮበልላል? ይላሉ። ልጃቸው በፍቅር ሸፍታ መሄዷ በደንብ ጠንቅቀው የተረዱትም አይመስላሉ። እንግዲህ ጎረምሳ ሆነች ማለት ነው እያሉ መምሰልስላቸውን ቀጥለውበታል። በዚህ ሁኔታ እያሉም የባቡሬ እናት ድንገት ፊታቸው ላይ ድቅን ብላባቸዋለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይዛያልኩኝ። ዛሬም ሰራተኛዋ አደይ ክፍል አንድ መቶ ሀያ ስድስትን እንመለከታለን። የገጠሯ ጉብል የከንፈር ወዳጇን ፍለጋ በወጣችበት አጉቷ ደብድቧት ሁለተኛ እንደዚህ አይነት ስራ ብሰሪ ወዩልሽ በማለት በከፍተኛ ማስጠንቀቂያ ደርሶባታል። በተለይ በሞት የተለየቻት እናቷ ይህኔ ጎርምሳሳለ ብታይሽ ኑሮ ምን አለበት። መልኳም ሁለ ነገሯም ልክ እናቷን ይላል ወንድም ተብየው ችጉብልም በዚህ ሁኔታ እየተከለከለች እና ከወንዶች ጋር እንዳትገናኙም የተደረገች ትመስላለች። በሌላ በኩል እያዴ እናት የተመሰለሰሉበት ትልቅ ችግር አጋጥሟቸዋል። ማለትም እነደመቀ ወደ ገጠር ከገቡ በኋላ ከባለቤታቸው የሆነ ጥቃት ሊደርስባቸው ይችላል የሚል ፍራቻም አላቸው። ታዲያ አሁን ላይ እነደመቀ ራሳቸውን መጠበቅ እንዳለባቸውም እያስጠነቀቁ ነው። በተለይ ቅምጥልና ንጉስ ወደ ወንዝ በመውረድ አሁን ደስ የሚል ጊዜ እያሳለፉ ነው። ማለትም በተለይ ደግሞ የገጠር መስክ አበባ የታጀበው ሜዳ፣ እንዲሁም ወንዛ ወንዙን ሸንተረሩ ለቅምጥል ልዩ ውበትን ሰጥቷታል። ከዚህ ላይ ደግሞ ፍቅር ተደርቦበት ብቻ ጥሩ ድምቀት ሆኖላታል። ታዲያ የገጠሯ ጉብል ያች የክንፍር ወዳጇን የምትፈልገው አሁን ቅምጥልንና ንጉስን በጣም ትቀናለች። ውሃ ሲረጫጩም እናንተ የከተማ ፍቅር አምጥታችሁ እዚህ ውሃ አስትረጫጩ ውሃችን አደፈረሳችሁብን፣ የሚል ሸንቆጣ አድርጋቸዋለች። ዜና ዴቭ የት እንደሚገኝ አደይን አግኝታ ትጠይቃታለች። አላውቅልሽም፣ ዴቭ እኮ አይፈልግሽም አለቻት። ሆኖም አንቺ ስላልሽ አይደለም እኔ ሂጄ እጠራዋለሁ እያለችም እየበረረች ከቤት ትደርሳለች። አሹ ግን በዱላ ነበር የተቀበላት። ያው እንግዲህ ዴቭን ፍለጋ መሆኑ ነው እናትም ይህች ልጅ ተጠንቅቃት በማለት አሹንም አስጠንቅቀዋለች። ማለትም አንዳች ነገር አዝላ ወደ ቤት እንደተከሰተችም ጠርጥራለችና፣ ሪታ ከአደይ ጋራ ተገናኝታ ከዴቭ ጋራ የጀመርሽው የፍቅር ግንኙነት በጊዜ ብታቆሚ ይገባል። ያንቺን ሰራተኝነት ካወቁ ምን የሚሉ ይመስልሻል? በፍጹም አይቀበሉሽም። ለክብራቸውም አትመጥኝም። የዴቭ አባት በጣም የተከበረና በሰዎች ዘንድ የተፈራ ነው። ስለዚህ እረፍ ብዬሻለሁ በማለትም በክብሯ መታባታለች። አደይ በጣም ተፈሳሽታለች። ከዚህ በኋላ አደይ ለከፍተኛ ድባት ተዳርጋ እየተመሰለሰለች ነው። ዴቭም በመጀመሪያ በመጠጥ ሆኖ የተናገራቸው ነገሮችም ነበሩ። ማለትም እንግዲህ ቤተሰቦች የፈልጋቸውን ያወሩ፣ እኔ እንደሆነ ምርጫ የመርጫለሁ እያለም በውስጡ ሲያስብ የነበረውና ሲያጨናንቀው የነበረውን ጉዳይ ተንፍሶታል። እንግዲህ ከዚህ በኋላ ደግሞ ሪታ ስትጨመርላት ነገሩ ወዳልሆነ አቅጣጫ እያመራ እንደሆነም አደይ ተገልጦላታል። ለሊ ባቡሬንና እናቱን ለማስማማት ትልቅ ህልም አላት። ሆኖም በተደጋጋሚ ሞክራ እስካሁን አልተሳካላትም። በኪ ልጄ ይሉና፣ ነገር ግን በረከትን ካጠገቡ ሲያዩት በጣም ይናደዳሉ። ድንጋይ አንስተውም አትቅረበኝ እኔን ማንነቴን ልክት ገፈኝ እንዳትፈልግ እንዳትሞክር ወዘተረፈ እያሉ ማሳደዳቸውን ተያይዞታል። እባክሽማ የልጅሽ ነኝ በማለት እንደናት እንድትደባብሰው ቢፈልግም እርሳቸው ግን በፍጹም ሊያቀርቡት አልፈለጉም። ሆኖም በዚህ ምክንያት የቀጠለው የባቡሬና የእናቱ ጉዞ ለምለም ግን እልህ የተጋባችም ትመስላለች። ዛሬ ላይ ሄጄ አንዳንድ ነገር ላማክራቸው ፈልጋለሁ አለችው። ባቡሬ አይሆንም፣ ኋላ ጉዳት ብታደርስብሽ ጸጸቱን አልችለውም እያላትም ነበር ጎና ሆኜ ላግዛትና ልረዳት ይገባል። እንዲሁ እየሸሸንማ ለነገሮች መፍትሄ አናገኝም በማለትም ቆርጣ ትነሳለች። እዛው ቄጠማ ቄጠማ የሚሉበት ቦታም ሄዳ አሁንም ሰላምዬ ትላታለች። የእኔ ስም ለሊ ነው። እንዴት እንደዚህ አይነት አለባበስ ትለብሻለሽ? በማለት አለባበሷንም ነቀፈችባት። የተረጨችውንም ሽቶ አልወደደችውም። ወንዶችን ለማማለል ከሆነ ወንዶች ልብሽን ይሰብሩታል፣ ተጠንቀቂ እያለብቻት ነው ለምለምም እንደምንም ምንም አግባብታ ካጠገባቸው ተቀምጣ የመጡበትን ታሪካቸውን እንዲያጫውቷትና ልባቸው የተሰበረበትን ምክንያት ማወቅ ፈልጋለች። እስኪ ስለ በረከት አባት እያለችም አንዳንድ ታሪኮቹን እንድታጫውታቸውም ጠየቀቻቸው። እርሳቸውም ቀጠሉ። በረከት አባት በጣም እንደበደሏትና ከዛም ልቧ ተሰብሮ እሱ ምክንያትም ሕመምተኛ እንደሆነችም ትናገራለች። ታሪኩ አላለቀም። አሁንም እንድትጨርስላት እየገፋፋቻት ነበረ የበረከት እናት ግን ልትጨርስላት አልፈለገችም። በረከት እኮ ልጅሽ አለ ለምን አትቀርቡ? ማለቻት። ነገር ግን የባቡሬ እናት አሁንም እንደማይቀበሉት ገልጸዋል። ማለትም ልጅ የለም ይህው ካይኔ ከራቀ ብዙ ዘመን ሆኖታል እያሉም ነው። ሪታ ባደይና በዴቭ መካከል ያለውን የፍቅር ግንኙነት ስህተት እንደሆነ ላሹ እየነገረች ነው ማለትም እሷ ሰራተኛ ናት ለክብራቸው አትመጥንም በጊዜ ሰብሰብ ብትልና እኩያዋን ብትፈልግ እያለችም በጣም እያንቋሸሸች ና ከሪታ የማይጠበቅ ባህሪ ነበር ስትናገር የነበረው በእርግጥም ሪታ ዴቭ ሲምሰለሰል ስለሰነበተ እሷ ደግሞ ያየችውን መደበቅ ስለማትችል ለዛም ይሆናል እንግዲህ ምናልባትም በስልክ ከቤተሰቦቹ ጋር ሲያወራ ሰምታ ይሆናል እነዚህ በተለያዩ ምክንያቶች ምናልባትም አደይን ከመጥቀም ይሁን ወይስ ደግሞ ከቅናት የመነጨ ባናውቅም ነገር ግን ግንኙነታቸው በጣም የተሳሳተ ነው በማለት አሁንም እየኮነነች ትገኛለች ነገር ግን ሰራተኛ የሰውን ክብር እንዴት ያወርዳል ሪታ አርቀሽ አስብ እንጂ ሰርቶ መብላት ምን ነውር አለው ሰራተኝነትስ የሰውን ክብር ይቀንሳል ወይ? አሹም በበኩሉ ሮማን ወደዛ ቤት በሰራተኝነት ስለተቀጠረች በጣም ደስ ብሎታል። ሆኖም እንደ ፍቅር ጓደኛው ይዞ ሲያሽከረክራትም ነበረ። ፍቅርም ይህንን ነገር ተመልክታ ስትንጨረጨር ነበረ። አንቺም አንተም ስራችሁን ትሰሩ እንደው ስሩ፣ ካለበለዛ ምንድን ነው እያላችው ያላችሁት በማለትም እንግዲህ በአየችው ነገር በጣም ተናዳለች ማለት ነው። አደይም ከዴቭ ያየቻቸው አንዳንድ ለውጦች አሳስበዋታል። ማለትም ዴቭ አሁን ልቡ የተቀየረ ይመስላል፣ ለኔ ጥሩ ፊት እየሰጠኝ አይደለም በማለት ያሳሰባትን ነገር ለለምለም ነግራታለች። ለምለምም ዴቭ ማ አያደርገውም እንዴት ኤላን ይመስል በማለት ወዲያውኑ ወደዋን እንኳን አላስጨረሰቻትም። ማለትም ዴቭን እንደነበረ ያው በጣም እንደሚወዳት ነው። እንግዲህ ዴቭ አደይን የምናውቀው አሁንም ለምን እንደተቀየረ ለመጠየቅ ይመስላል። ለማንኛውም ከተቀመጠችበት ተነስታ ሩጫዋ እንቀጥላለች። አለልኝም የአደይ አስኮብላዮች በባለፈው መጥተው የነበሩት ዛሬም መጥተዋል በማለት ለአደይ አባት ነግሮታል። የአደይ አባትም ምን ሊፈልጉ መጡ? ይህንን አጣራልኝ በማለት እንግዲህ አለልኝ ተልኳል። ምናልባትም የደመቀ ወደ ገጠር አካሄድ መሬት ፍለጋ ማለትም የእናት የአባቱን ሀብት ፍለጋ መሆኑን ከሰማ ምን ሊፈጠር ይችላል? ፍጥጫው እንደቀጠለ ነው። በሌላ በኩል ዴቭም እንግዲህ አደይን እዛ ቤት ለምን አትመጣም እያለም ሲጠይቅ ነበረ። በተለይ ደግሞ የሰራተኝነት ቦታው በሮማን ተተክቶ ተመልክቷል። ከእንግዲህ በኋላ አደይ አትመጣም ማለት ነው የሚል ተስፋ መቁረጥም ይታይበታል። ያነጋገሩ የተረዱት ታለምም ምን ነው ከአደይ ጋራ ምን የተፈጠረ ነገር አለ? ለማንኛውም የኛን ቤት ሰራተኝነት ስላልፈለገችው እኔም የተሻለ ድል እንኝላት አለው በማለት መልካም ምኞታቸውን ገልጸዋል። ዴቭ ግን የታለም ንግግር አላስጨረሰም፣ ተነስቶ ምርጫውን ቀጥሏል። ማለትም አደይን ከነ ለምለም ቤት እንዲያገኛትና እንዲያወራት ፈልጓል። ቅምጥላ አባትን ብቻቸውን ሶፋ ላይ ሲምሰለሰሉ ቆይተው ስልክ በተደጋጋሚ ለልጃቸው እየሞከሩ ነው። ነገር ግን እርሷን በቀላሉ ሊያገኟት አልቻሉም። ጎረመሰች ማለት ነው። እንዴት፣ የት ቆበለለች እያሉም እየተምሰለሰሉ ባሉበት ሰዓት የባቡሬ እናት ክፉኛ ፊታቸው ላይ ተደቅናባቸዋለች። ምን ሊፈጠር ይችላል? እንግዲህ ወንድ ሲያዩ ገና ከርቀት የሚያሳድዱት ሴትዮ እርሳቸው ላይስ ድንጋይ አንስቶ አሁንም እንደተለመደው ልማታ ይሉ ይሆን? አብረን የምንከታተል ይሆናል። ባደይና በዴቭ መካከል የተፈጠረው ቅራኔ ችግራቸው ተፈቶ ወደ ነበረ ሕይወታቸው እንዲመለሱና የወደፊት ህልማቸውን እንዲኖሩ እንመኛለን። ዴቭን ቢሆን አሁን ቤተሰቦች ገና ለገና ሰራተኛ ፈቀርክ በሚል ስሜት ተጽዕኖ ይፈጥሩብኛል የሚለውን ፍራቻ ወደ ጎን በመተው፣ ዞሮ ዞሮ ግን ፍቅር ያሸንፋል ነውና የምትወዳትን አደይ ሰብሰብ ብታደርግ ይሻልሃል። የዛሬው ምክራችን ነው። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።